ሰላም ጤና ይስጥልኝ፣ ወዳጆች፣ እንደምን አላችሁ? ትናንት እና ሰሞኑንም ፓርላማ ቁጭ ብሎ በተለያየ ነገር ላይ ሲወያይ ነበር። በተለይ የዚህ አቶ አህመድ ሺዴ የገንዘብ ሚኒስቴሩ ባቀረበው ማብራሪያ ላይ የፓርላማ አባላቶች የተለያየ ጥያቄ ሲያነሱ ነበር ለዛ ጥያቄ መልስ ነው የሚለውን አቶ አህመድ ሽዴ የገንዘብ ሚኒስቴር መልስ ሲሰጥ ነበር። ሁሉንም እንደ ነዋሪ እንደ ህዝብ፣ እኔ ደግሞ በተለይ እንደ ፖለቲከኛ እና የሚዲያ ሰው በትኩረት አዳምጫለሁ። ግብር መሰብሰብ ለዕቅድ ወይም ለሚቀጥለው የ2018 ዓ.ም ከፍ ያለ ቁጥር ያለው ገንዘብ ወይም በጀት መያዝም መልካም ነው። ለዛ በጀት ማሟያም ግብር መሰብሰብ የአንድ ሀገር መንግስት ግዴታ ነው። እሱንም መልሶ ወደ ተለያዩ ለህዝብ አገልግሎት ወደሚውሉ ጉዳዮች ኢንፍራስትራክቸርን ጨምሮ ለማዋል የሚደረገው እንቅስቃሴ የሚደነቅ ነው። ጥሩ ነው። ዘንድሮ የቀረበውን በጀት ከዚህ ቀደም ኢትዮጵያ ሰምታ የማታውቀው በጣም ትልቅ ብር ነው። አይ ቲንክ ወደ ለሁለት ትሪሊየን ምናምን ጉዳይ ነው። ይሄ ትሪሊየን የሚባለው እንግዲህ አሁን ካለው የዋጋ ግሽበትና የዶላር ደብል መሆን ጋር ደብልም አይደለም ትሪፕል ነው የሆነው ሰላሳ አርባ ብር የነበረው የዛሬ ስንት ነው ሰባት ዓመት ሀያ ስምንት ምናምን ነበር አስታውሳለሁ፣ እኛ ወደ ሀገር ስንመለስ ከዛ በኋላ ቀስ በቀል ሃምሳ ምንም ሞላ አሁን እንግዲህ ወደ መቶ ሀምሳ ሊጠጋ ነው መቶ ሰላሳ ምናምን። እነዚህ ደግሞ የግል መሽረፊያ ቦታዎች ወይም የሚሸረፍበት ቦታ ወደዛው እየተቃረበ ነው ያለው። የሆነ ሆኖ የአስር ብር አምስት ብር ለውጥ ምንም ማድረግ ግን ወደ ሶስት እጥፍ እየቀረበ ነው አሁን ዶላሩ። ከዛ አንፃር ስናይና ወደ ዶላር ስንመልሰው ብሩ ብዙም የሚያስገርም አይደለም፣ ጥቂት ብር ነው ይሄ ወደ ሁለት ትሪሊዮን ተጠጋ የሚባለው የበጀቱ ዶላር በነበረበት ሆኖ ይሄን ያህል ትሪሊዮን ቢሆን ባስደነገጠን ባስገረመንና እና ምን አይነት ምራክል ሊሰራ ይችል ይሆናል በኢትዮጵያ ምድር ልንል እንችላለን። አሁን ግን ከዶላር አንፃር ብዙም ፈቅ ያላለ ስለሆነ እሱን ለኢኮኖሚስት ልቶው እና ዋናው ነገር አሁን መንግስት ደሞዝን ጨምሮ የተለያየ ታክስ የሚያደርጋቸው ወይም ከደሞዝ ላይ በተለይ ከሰራተኛ ላይ የሚቆረጥ አለ እሱ ላይም ከስንት ነው መጀመር ያለበት የሚለውን ግብሩን ሲነጋገሩ ሰምቻለሁ። እንደገና ደግሞ በተለያየ የንግድ ስራዎች ላይ እና ወይም ግብር የሚጣልባቸው ቀድሞም ታክስ የሚጣልባቸው ላይ እንግዲህ አንዳንድ ነገሮች ሊጨምሩም ምንም ሊሉ እንደሚችሉ አንዳንድ ፍንጮች እየታዩ ናቸው። ከዛ ውጭም ደግሞ በግልም ለምሳሌ የግል ትምህርት ቤቶች ምን ምን ዋጋ እንደሚጨምሩ እዛም እዚህም እየተወራ ነው ያለው። ይህንን ተከትሎ እንግዲህ ነጋዴ መንግስት ግብር ታክስ ሲጨምርበት ከባንክ ወይም ከኪሱ አውጥቶ አይከፍልም። ቀጥታ እኛ ላይ ነው የሚያሸጋግረው። ይህንን የማያውቅ መቼም ጅል ሰው የለም። ኤብሪባዲ ነውስ። መማርም አይጠይቅም ከተሜ መሆን አይጠይቅም። ገጠሬ መሆን አይጠይቅም። መንግስት ነጋዴ ላይ በንግድ ስራ ላይ በኢንቨስትመንት ስራ በየትኛው አምስት ሳንቲ ከጨመረ እነሱ አስር ሳንቲ አድርጎ እንደሚጨምሩ ወይም ደብል አድርጎ እንደሚጨምሩ ከዚህ ቀደም የነበረው ልምዳችን ይናገራል። ይሄ ደግሞ በጣም አደገኛ ነው። በጣም በጣም አደገኛ ነው። አሁን ካለ የኑሮ ሁኔታ አንጻር መንግስት አንዳች የግብር የምን የታክስ ምናምን የሚጨምር ከሆነ ስሙን እንግዲህ ምን ብሎ እንደሚጠሩት ያው እኔ ማውቀው ታክስ ግብር የሚል ነው። እና ብቻ ስሙ ልክም ላይሆን ይችላል። እሱን እያረማችሁ አድምጡኝ። አንዳች ነገር ቢጨምር ቀጥታ ኮንስኮንሱ ዜጋው ላይ ነው የሚያርፈው። ለዚህ ኢኮኖሚስት መሆን አይጠይቅም። ቅድም እንዳልኩት ገጠሬ ከተማ መሆን አይጠይቅም። በየቀኑ መንደር ውስጥ ካሉ ሱቆች ጀምሮ እስከ ከፍ ያለ ንግድ ቤቶችና የተለያዩ ሬስቶራንቶችም ንበል ምንም፣ በሚበላውም በሚጠጣው፣ በሚለበሰውም፣ በምኑም በምኑም ላይ ነው የሚጨምረው። ይሄ ደግሞ እኔ እውነት ለመናገር ሌላ የፖለቲካ ያለመረጋጋትም ሊያመጣ ይችላል። አሁን ባለ የኑሮ ውድነት ላይ እንዲህ ያለው ግብርና ታክስ የተያዘውን በጀት እናሟላለን በሚል ቢጨመር ምንም አይነት በየትኛውም ደረጃ ቢጨመር እኔ አስጊ ይመስለኛል። ህዝብ ውስጡ የምንውለው እኛ ነን፣ ብዙ ነገር እንሰማለን። እና ያለን አንዳንዱ ሰው እንደውም መንግሥት የሚውልበት ገበያ እና እኛ የምንውልበት ገበያ የተለያየ ነው እንደው ብለው የሚቀልዱም አሉ። ምክንያቱም ዋጋ ረግሷል፣ እንደዚህ ሆኗል፣ እንደዚህ ሆኗል እያሉ ይነግሩናል። ግን ምድር ላይ ያለው ሀቅ በየቀኑ መጨመሩን በየቀኑ ለውጥ ነው የምናየው። አሁን አንድ ሻይ ቤት ገብተን ሳንጠይቅ አንበላም፣ አሁን አንጠጣም። የምናውቀውን ሻይ ቤት ትናንት ጠጥቼ የእርኩትን ሻይ ቤት በማግስቱ እኔ በተአምር ካልጠየኩ አልጠጣም። ስንትገባ እያልኩ እንጠጣ እንደዚህ ሬስቶራንት ከፍ ያሉ ደግሞ አጋጣሚ ሆኖ ከገባሁኝ፣ በጣም በከፍተኛ ጥንቃቄ ወይ ሜኑ አምጡልኝ ወይ ደግሞ ስንትገባ ብዬ አጣርቼ ቫት አለው ታክስ አለው፣ ምን ቫቱን ሁሉ ጨማምሮ ነው ወይስ እዚህ ላይ ያለው ሳይጨምር ነው እያልኩ እጠይቃለሁ። አንዳንዱ ወረቀቱ ላይ የምግቡን ብቻ ይጽፍና በኋላ ቫት ሰርቪስ ጫርም ነው ወደ 25 30 ፐርሰንት ይጨምሩብናል። እና ከፍተኛ ፍርሃት ውስጥ ገብቷል ሰው በዚህ በኑሮ ውድነቱ በየቀኑ በየቀኑ አንዳንድ የደላቸው እንዲህ ብለን ስንናገር እና ኑሮ ከተወደደ አትሰራም ወይ መንግስት ይቀልብህ ወይ የሚሉ ሁሉ አሉ። ተሳዳቢዎች ሁሉ አይቻለሁ እኔ በዚህ በቲክቶክ ላይ። አዎ መንግስት ግዴታ አለበት ዜጋውን የመቀለብ፣ የስ ግዴታ አለበት። ይሄን ያለማወቅ ራሱ በሽታ ነው። ግዴታ አለበት መንግስት መጠለያ የመስራት ለዜጎች ምግብ የማቅረብ ግዴታ አለበት። ዓለም ላይ የምናውቀው በዩኤን ቻርተር የሚለው ይሄ ነው። አንድ ሀገር መንግስት ዜጎች በልቶ እንዲያድሩ ሁኔታ ካላመቻቸ መጠለያ እንዲያገኙ ካላመቻቸ፣ ሴኩሪቲ ወይም ደህንነቱን ካልጠበቀ መንግስት ሊባል አይችልም። እኛ ጋር ደግሞ በዚህም በዚያም የደህንነቱን ጉዳይ ችግር ነው፣ የምግቡን ጉዳይ ችግር ነው፣ የመጠለያ ጉዳይም ችግር ነው። ነገር ግን መንግስታችን ሽፍታ እጅ እንዳይወድቅ ብለን እየተከላከል ነው ነው ችግሩን ደግሞ በጎን እየነገር ነው ማለት ነው አሁንም መንግስት እኔ ዜጎች ውስጥ ተንቀሳቅሶ ነገሮችን ቢያዳምጥ ይሻላል። ከዜጎች ጋር አታካሮ ባይገባና በጀመርኩት መንገድ ነው የሚሄደው ታክስም ግብር ምንም ምንም ጨምሬ ምን ብዬ የያዝኩትን እቅድ ወይም ደግሞ የያዝኩትን በጀት ማሟላት አለብኝ ከሀገር ውስጥ ብሎ የሚንቀሳቀስ ከሆነ አላማው ጥሩ ነው። ነገር ግን የግብር እንትኑን መሰረቱን በማስፋት ሰዎች ወደ ንግድ ወደ ኢንቨስትመንት በርከት ብሎ ገብተው ስራ ፈጠራ ተስፋፍቶ ከዛ ላይ በብዛት መሰብሰብ እንጂ ካሉት ነጋዴ ላይ ወይም ካሉት ጥቂት ነጋዴዎች ላይ እየተከታተሉ እዛው ላይ እየጨመሩበት መሄድ አንደኛ የንግዱ ህብረተሰብ ከገበያ አውጥቶ ሰራተኛ ይበትናል። ሰው ተማሮ ወደ ሌሎች ይሻላሉ ወደሚባሉ ሀገራት ይሄዳሉ። አሁንም አንዳንድ ጭምጭምታ እንሰማለን። አንዳንዶቹ ወደ ኬንያም ወደ ኡጋንዳም ወደ ቱርክም ወደ ምንም ወደ ሩቅ ምስራቅ የሚሄዱ ትንሽ ጡንቻቸው የፈረጠመ ነጋዴዎች ኢንቨስትመንት ሊከፍታሉ ወይም ሊከፍቱ እየዳዳቸው ነው የሚል ነገር እንሰማለን። በተለይ ደግሞ የውጭ ከሆኑ ምርጫቸው ሰፊ ነው እና የሀገር ውስጡንም በጥንቃቄ መያዝ አለብን ምክንያቱም ቀጥታ ወደኛ ነው እንትኑን የሚያሸጋግሩት። ይሄ የሚጣልባቸውን ግብርም ታክስም ምንም እና መንግሥት እኔ በእውነቱ በዚህ ላይ ሲሪየስሊ ቢያስብ ጥሩ ይመስለኛል። በእንቅርት ላይ ጆሮ ደግፍ እየሆነ ነገሮች ወደ ሌላ አቅጣጫ እንዳሄዱ እኔ ጥንቃቄ የሚያስፈልገው ይመስለኛል። እኔ እንደ አንድ ተራ ዜጋ ምንም እንኳን የኢኮኖሚ እውቀት ባይኖረኝም ግን በየቀኑ ከማየው ከምሰማው እና እኔ ራሴ ኤክስፖዝ ከምሆነው ወይም ደግሞ በየቀኑ ከምዳስ ሰው ነገር ኑሮ ያው ሰው የሚገዛውን የሚበላውን፣ የሚጠጣውን ያውቃል። እንደ ማንኛውም ተራ ኢትዮጵያ ዜጋ ነው የምኖረው። ስለዚህ የተለየ ሀብትም ንብረትም ኖሮኝ በሌሎች ላይ አረምን ዋጋ ውድነት አለ ብዬ የምንቀባረር ሰው አይደለሁም። ቻሌንጁ በየቀኑ ነው የሚያጋጥመኝ እና በእውነት በራሴ ኮንፊደንስ ሁሉ እንዳይኖረኝ እያደረገኝ ነው። ምክንያቱም ሰው ሻይ ይጠጣል ቡና ይጠጣል አንዳንድ ቦታ ሄደው እና በዚህ ሁሉ ጊዜ በየሻይ ቤቱ ዛሬ ስንት ገባ እያሉ መጠየቅ ትንሽ ከባድ ነው። ምክንያቱም ነጋዴው በራሱ በስግብነቱ የሚያደርገው አለ። በተጨማሪ ይሄ ደግሞ ሲሰማ ከባድ ነው እና መንግስት ነገሮችን ቼክ ያደርግ ነው የምለው። ኮፒ ሼር አርጉና፣ ለሚመለከቱ አድርሱ። ቴንክዩ